ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ፣ ቀጥል ቀጥል ይላሉ። አይን አይኑን ይሁ ነው የሚለው መጽሐፍ ቅዱስ፣ አይ ኮንታክት ያስፈልጋል። ልጅ ሆይ ስሚ ምን በይ እይ፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ርሲ ዝበኪ ወቤት አቡኪ እስመፈተወ ንጉስ ስነኪ ንጉስ ባልሽ ውበትሽን ወዷልና። ነቢይ እግዚአብሔር ዳዊት ባልን ንጉስ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉስ ነው፣ ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች እንጂ እሷን ደፍቶን የነገሰው። በጣም ይገርማል። መጽሐፍ ቅዱስ ባልን ንጉስ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ ይላል። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡት፣ እና ቀጠል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለመሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምን ነው እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በሕይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬ ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣሁ ስለሆነ ምርቃቴ እየደረሰ ነው እና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው ባልና ሚስቱን እግዚአብሔር እንደ አይንና እንደ እጅ ያድርጋቸው አሜን በሉ ግን ምን ማለት እንደ አይንና እንደ እጅ ማለት እኛ የለመነው ምርቃ ምንድን ነው የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር ግብዣ ነበረው ሰርግም መደረጓ አልተጻፈም የአብርሃም የሳራ ጋብቻ ያደርግላችሁ ማለት ምን መሰላችሁ እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት እንደዚህ አይነት ትዳር የለም ትዳር መጀመሪያ ላይ ፍቅር ነው አንተ አዳምን አላያችሁትም ይቺ አጥንት ከምንነች ይቺ ስጋ አጥንቴ ስጋዬ አካሌ ሰውነቴ አንጀቴ ጨጓራ አላት መጀመሪያ ነው ትንሽ ሲቆዩ ምን አለ የሰጠኸኝ ሴት አለ ምን ያልከኝ ሴት አሁን ይሄ ሃኒሙን ስቴጁ አለቀ ማለት ነው ሃኒ ሙኑ ሲያልቅ የሰጠኸኝ ሴት ከዛፉ ሰጠችኝ እናበለዋል። አረ ሚስት ነች አካሌ ስትላል ነበር እንዲ፣ ቅድም አጥንቴና ስትለ የሰጠኝ ሴት አለ። ስለዚህ አሁን ጋብቻ ሄዶ ሄዶ የሰጠኝ ሴት እስቴጅ ላይ ይደርሳል። ያኔ መሀል ላይ ማን መኖር አለበት? እግዚአብሔር መኖር አለበት። የአብርሃምና የሳራ ጋብቻ እንዴት መሰላቸው? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዲህ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከእሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት ጭንሴ ማግባት አለብኝ ብሎ ነው። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነው። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው። አሁን በዚህ ዘመን አንዲት ሴት ባህሏ ደሀ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዚዳንት ወይ ንጉሥ ላገባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው አየው ለውጥ የለህም አትሻሻልም። አንተ የሚለፍልህ እኔም ማሳልፍልሃለሁ ትረዳኛለ መችስ አንደርስታንድ ታደረጋለን የምትለው ሳራ ግን ሁለት ጊዜ ደሃውን አብርሃምን ተከተለች እንዲ ያለው ፍቅር ያድላቸው አብርሃም ሲዋዛ ሰው መሰላችሁ እንዴ አብርሃም ሚስቱ ሳራ ሳትወልድ ዘጠና ዓመት ነው የታገሳት ስንት ዓመት ዘጠና ዓመት እሷ ታገሳቅቷት ከገረዷ አውለድ አለች ምናልባት ከሱ ከሆነ ችግሩ ብላ ክ ልታደረግም ይሆነ ከገረዷ ወለደ አስወጣልኝ አለች አስወጣላት ዘጠና ዓመት ሙሉ አንድ ቀን ፊቱን ሳያጠቁሩባት ሳራ ታገሳት የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በዘጠና ዓመቷ ልጅ ያገኘች ለአብርሃም ትዕግስት ብሎ እግዚአብሔር ሳራ ልጅ ሰጠ። ምናልባት በዘጠና ዓመት ወልደች ሲባል ምን ያደረግላታል ከዚህ በኋላ? አሁን ዘጠና ዓመት ወልዳ እንደው ትንሽ ቀደም ቢያደረገው እግዚአብሔር እንላለን እኮ አንዳንድ፣ ትንሽ ቀደም ቢያደረገው። አሁን በዘጠና ዓመት ወልዳ እንዴት ታሳድገዋለች ካላችሁ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት ዕድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች እሷም ሳራ ነች የሔዋን እንኳን እድሜ አልተጻፈም የሳራ ግን አንድ መቶ ሀያ ሰባት ዓመት ኖረች ነው የሚለው ስንት ዓመት ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች ሰላሳ ሰባት ዓመት ኖራለች እግዚአብሔር አንድ ነገር ሳይሰጥህ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጠሃል ማለት ለሁላችን ይስጥ